እውነት እውነት፣ እነሱን ያጣለው ግን ጣላቱ አፍሯል፣ እነሱ ታርቋል። ዛሬማ በቃ እንግዲህ ኮሮሮክስ ከፈለጋችሁ ብላሽ በኔ ገመድን ከፈለጋችሁ ብላሽ፣ መታነቅን ከፈለጋችሁ ለኤሌክትሪክ። አረ በጣም በጣም ደስ የሚል ዜና ነው ዛሬ። በጣም ደስ ምል እንደዚህ መታረቃቸው ደስ ብሎናል። በምን ልግለጽ ደስታ። ትናንትና እያረጠሰ ነበር ራህምዬ፣ አንቺ ፍቅር እንዲይዝሽ አደርጋለሁ። እነሱን የእነሱን ፍቅር አስይዝሻለሁ። ኧረ ወላሂ እኔ በጣም ነው የምወዳቸው እኮ እከታተላቸዋለሁ እኮ። ግን ለምንድን ነው ትናንትና? እንደው ተይው፣ እንደው ይሄ ላይ ተመቸኝ ብለው እንደው ሲበሏቸው፣ እንደው ምን ትሆናላችሁ? እኔ ሁሌ የምለው ነገር ሃይሚና ብሩክ መቼም መቼም መቼም ፉ አሁን እኔ እነሱ መቼም አይለያዩም። መቼም መቼም አይለያዩም። አይቢ ያዘፈነችለት ላሳይሽ ዛሬ። ኧረ በእናትሽ ተይኝ። ግን እኔ የምትቀጣበት ነገር ብሰራ ከወደድኩት ተይኝ በእናትሽ። እንኳን ደስ አላችሁ በጣም ደስ ያለኝ እግዚአብሔርም በጣም እንደዚህ በዛሬም እንደዚህ በትንሽ ጊዜያት ውስጥ ይታረቃሉ ብለን አልጠበቅንም፣ ግን ወንድም መከታ ወንድም መከታ ነው። ይኸው ዛሬ እሱን ፈጣሪ ያብራው። ሁለቱንም ያታረቀ ሁ የአስቴር አወቃን ስስት ናበረሰችው ይኸው ማመጣላት አይደለም እንዴ? እኔ በጣም ነው ደስ አለኝ። እንኳን ደስ አላችሁ በመላ የጨረቃ ባፍ ፋሚሊ በሙሉ እንኳን ደስ አላችሁ። የሚቃጠል ቢወቁጡ ጥሩ ነበር። ነገ ደሞ ይወቀጣል። ለሠራው እሱ ይወቀጣል። እሱ አሁን መወቀጡ መሲቀራል ብለሽ ነው። እነሱ አይቀርም፣ አሁንም ይወቀጣል እነሱ ሳይወቅዶ ራሱ ይወቅ፣ ራሱ በራሱ ነው የሚወቅጠው። እንኳን እነሱ ሳይወቅዶ ዛሬ ተናገረ። ዛሬ እኔ ከሱ ለመ እንዴ፣ በሃይሚ ህይወት እሱ ነው የሚወስነው። የብሩክ ጦስ የሆነ ልጁ ሲጀመር የበክተ የሆነ ነገር ወይኔ ወይኔ እንኳን ደ እሱ እኮ ገንዘብ ተከፍሎለት መጥቶ እኮ ነው ህይወታቸውን እንደ በጠበጠው ይበጥብጠው ማለት ነው። ይኸው አሳየንሽ አደለ ወይ የጨረቃ ፋሚሊ አንቺ። ልጁ ግን ሃይማኖተኛ እኮ ነው አንቺ። ቤቱ ገብተሽ ስታይ ማለት ነው አንድ ነገር የለው። አንድ ሌላ ደግሞ ይጨፍሩ ይተኛው ያ ልጅ አው አንድ አንድ የእግዚአብሔር ቃል ብቻ ነው ቤቱ አንድ መጥፎ ነገር የለው። ቤቱን ገብታችሁ ስታዩ ገንዘብ ተከፍሎልሽ እኮ ተከፍሎለት እኮ ነው። ብዙ እኮ ነው ብዙ ብር ተከፍሎለት ነው እንደዚህ ህይወታቸውን እየበጠበጠው። ለብር ስል ከእግዚአብሔር የሚወጣ ማለት ነው። ወደ ሃይሚ ቤት ሊሄድ ነው፣ ባሏ ሊሄድ ነው። ምን ታደረጋለ? ወይኔ ወይኔ ወይኔ፣ ጠላት ተቃጠለ። እወይ እወይ፣ እየቆፈሩበት እኮ ነው ጭንቅላቱ። እንግዲህ ብቻ እንደ አሁን ማለት ነው ላይቭ ላይ ቁጭ አላችሁ

አውሪ በመላ ኢትዮጵያ ያላችሁ የጨረቃ ፋሚሊዎች፣ እንኳን ደስ አላችሁ! ውይ እውነት እውነት እንኳን አብሮ ደስ አለን። እንኳን የእነሱ መታረቅ ትልቅ ትልቅ ደስታችን ነው። እግዚአብሔርን በጣም አሁን ቤቴ ከቀፋ። ይሄ ደስታ ያየሽ እነሱ ስለመጡ ነው። ይሄ ደስታ የመጣልን ሱሃንላ እውነት እውነት ለእነሱ እኮ በተለይ ለኛ ለእኛ እንደዚህ ከቤተሰብ ከዘመድ ከፍቅረኛሞች ተራቅን ያለ ሰዎች በጣም ትምህርት የሚያስተምሩን ሰዎች ናቸው። እግዚአብሔር ማን ነው። ክክክክክክ ያለኝ እክክክክክክክክክክ ኩኩ መለከቴ ወይኔ ጌታ እኔ በአላት ተስፋ ሳልቆርጥ ይኸውኛ እኔ የምመኘውም አሳይቶኛል። ግን የመጨረሻቸውም አላ ያሳይ ያ አዎ እንግዲህ መን በዚህ በዚህ እንደዚህ ካልኩ መጨረሻቸውም ያማረ ነው። በቃ አረ ሀዩዬ ነይ በእናትሽ ግቢ ነይ። አዎ ሳቂልኝ ሳቂልኝ ሳቂልኝ። የጨረቃ ፋሚሊዎች በሙሉ እንኳን ደስ አላችሁ። ቡ ቡ ሰላም ነኝ ቁንጆ አለን ዘና ዘና ዘና ማችሁ ብዝት ይበ አይ እኔ ፈር እኔ ፈርቼ ዩቲዩብ አልሄድኩም ነበር። ምንድን ነው ንገሩኝ። እንኳን ደስ አላችሁ ኮንግራዲሽን፣ የጨረቃ ፋሚሊዎች ታረቁ፣ በጣም ደስ ብሎናል። በዛ ነውዩኝ፣ እንኳን ደስ አለሽ። ልሂድ፣ ቆይ አሁን ጥያቄ ያለኝ እኔ ኢትዮ በንደር ሰላም ነው? ልሂድ፣ ዘኔ ኮ ልቤ ፈርቶ ቀረ። እንኳን ደስ አለሽ ሀባስ፣ ታረቃቸው እንድ ኮንግራ ማርያምን እየቀለዳችሁ አይደለም? ሃይሚ አፍቃሪዎች በሙሉ እንኳን ደስ አላችሁ።

ቅርብ ሰዓት ነው ነበረ ስልክ ውስጥ የተገገሁን ከስራ በቃ እንደው በቃ ወንድም መከታ ነው። አንዳንዴ መከታ መከታ ፍፄ እንኳን ደስ አለህ። ይህንን አደርሱል ፍፄን ልፋትህን አልወደቅ እኔማዜማ ለእነሱ ከብዙ ሰው ጋር ተወቃቅሶ ተጋፍቶ አራኔ ልጁ ዛሬ ይወቁጡታል ብዬ ነበር። እንግዲህ አልወቁጥም ነገ ነገ ነገር ይወቀጣል እሱ። ይህንን እነሱ ሳይወቅቱ በራሱ ሳይወቀጣል ብለሽ ነው መኖሩ።